በኢራን ውስጥ ያደረግነው ወታደራዊ ቁማር ጥሩ ቢመስልም በቤንያሚን ኔታኒያሁ ሳሎን ጥግ ላይ ሌላ ትልቅ የቤት ስራ አለ። በእርግጥም ጥቂት ተደራራቢ የቤት ስራዎች የጠቅላይ ሚኒስትሩን ሌላ የስልጣን ዘመን ተስፋ ላይ ያደናቅፍ ነው ብሎ የሚጠይቅ አይጠፋም። በዚህ ሳምንት መጀመሪያ ላይ ጉቦና ማጭበርበርን ጨምሮ በፖለቲካዊ ሙስና ኔታንያሁ በቀረበባቸው ከፍተኛም የወንጀል ክስ የነበራቸው ቀጠሮ ወደ ሌላ ጊዜ ተላልፈዋል። ጠቅላይ ሚኒስትሩ የተጣበበ ጊዜ ነው ያለኝ በሚልና በልዩ የአስቸኳይ ጊዜ አዋጅ በኢራን ጦርነት ምክንያት የከፍተ ዝቅተኛ ፍርድ ቤት ችሎትን እንደገና ለማዘግየት ያደረጉት ሙከራም ባለፈው መጨረሻ ሳምንት ላይ ውድቅ ተደርጎም ነበር። ኔታኒያሁና ደጋፊዎቻቸው በእርሳቸው ላይ የቀረበውን ክስ እንደ ፖለቲካ የሚመራ የውሸት ክስ አካል አድርገው ለማቅረብ በተደጋጋሚ ሞክሯል። ሰላም ጤና ይስጥልን። የተወደዳችሁ አድማጭ ተመልካቾቻችን፣ ይህ የሀገር ድምፅ ነው። ለቻናላችን አዲስ ሲሆናችሁ ሰብስክራይብ እንድታደርጉ እየጋበዝን በቀጥታ ወደ አሰናዳት ነው የኔታንያሁ ልዩ ዝግጅት ተሻገረን። የእስራኤል ጠቅላይ ሚኒስትር በመጋቢት ወር የሚታይ ውጤት እያስገኘ ከነበረው የተኩስ አቁም ሂደት ፊታቸውን ሲያዞሩ አንዳንድ ተንታኞች ከፖለቲካዊ ራስን ማጥፋት ጋር የሚመሳሰሉ ውሳኔ ወስደዋል ብለው ነበር። የዶናልድ ትራምፕ ልዩ መልዕክተኛ ስቲግ ዊትኮፍ ያመቻቹት የጋዛ የተኩስ አቁም ስምምነት በመቶዎች የሚቆጠሩ የፍልስጤም እስረኞች ከእስራኤል እስር ቤቶች እንዲለቀቁ፣ በደርዘን የሚቆጠሩ እስራኤላውያን ደግሞ ከሃማስ እገታ ነፃ እንዲወጡ አድርጓል። ድርድሩ በጦርነት ከመቋጨቱ በፊት ቀጣዩ እርምጃ ይሆናል ተብሎ የታቀደው ብዙ ታጋቾች ወደ ቤታቸው መመለስ እናም የእስራኤል ወታደሮች ከጋዛ ቀስ በቀስ እንዲወጡ ነበር። በግጭት የተሰላቸውም እስራኤልና ፍልስጤማውያን በጋራ ታሪክ ካቸው ውስጥ እጅግ አጥፊ የሆነው ይህ ጦርነት የሚያበቃበትን ጊዜ ደጋግመ ያስባሉ። ነገር ግን ቤንያሚን ኔታንያሁ ጦርነት እንዲበቃ አልፈለጉም በመላው ጋዛ ጥቃቱ እንዲቀጥል ባዘዙበት ወቅት ጠቅላይ ሚኒስትሩ ሐማስ ሙሉ በሙሉ እስከሚጠፋ ድረስ ጦርነቱ እንደሚቀጥል አስታውቋል። በጋዛ የቀሩት ታጋቾች በሰላም መመለሳቸው ሁለተኛ ደረጃ ጉዳይ ይመስላል። በጋዛ ያለው የሲቪል ሰዎች ጉዳት ጭራሽኑ አልተጠቀሰም። ብዙ እስራኤላውያን፣ በተለይም የታጋቾች ቤተሰቦች፣ በዚህ ተናደዋል። ኔታንያሁ ከዘመዶቻቸው ደህንነትና ከሀገር ጥቅም ይልቅ የራሳቸው የፖለቲካ ህልውና ያስቀድማሉ ሲሉም ከሰዋል። በህዝብ አስተያየት መለኪያ ላይ የኔታንያሁ ተወዳጅነት የወረደ ሲሆን ከቀኝ አክራሪ እናም ሃይማኖታዊ ፓርቲዎች በመጡ ወጋ አጥባቂ ሚኒስትሮች የተዋቀረው የተዳከመው መንግስት እንዳይወርቅ ታግለዋል። ከሶስት ወራት በኋላ ኔታንያሁ ጠላታቸው በሆነችው ኢራን ላይ ባገኙት አስደናቂ ወታደራዊ ድል እየተኩራሩ ነው። አሁን ከጊዜ ቀድሞ ምርጫ ለማድረግና ለሌላ ዙር የጠቅላይ ሚኒስተርነት ስልጣን እያሰላሰሉ ነው ተብሏል። ባሳለፍነው ሳምንት መጀመሪያ ላይ በሰጡት ጋዜጣዊ መግለጫ የሰባ አምስት ዓመት አዛውንትና የእስራኤል የረጅም ጊዜ መሪ የሆኑት ኔታንያሁ አሁንም የሚጨርሷቸው ብዙ ተልኮዎች እንዳሉላቸውና የእስራኤል ህዝቦች እስከፈለጉ ድረስ ይህንን ለማድረግ እንደሚፈልጉም ተናግረዋል። የኢራንን የኒኩሌር መርሃግብር ውድመት መታለፍ የሌለበት የእድል መስኮት በማለት የገለጹት ኔታንያሁ የታጋቾችን ነፃ መውጣትና የሀማስ ሽንፈትን ማረጋገጥ የሚችሉት እርሳቸው ብቻ እንደሆ እንደሆኑና ከዚያ በኋላ ሰፊ ቀጠናዎች ስምምነቶችን እንደሚያደርጉም ጠቁሟል። በቅርቡ በተሰጡ የህዝብ አስተያየቶች መሰረት ኔታንያሁ ከኢራን ጋር ያደረጉት የ12 ቀን ጦርነት እንዳሰቡት ትልቅ ተወዳጅነትን አላታረፈላቸውም። ስለዚህ ከጊዜው አስቀድሞ ምርጫው እንዲደረግ መወሰን ትልቅ አደጋ ነው። 120 መቀመጫዎች ባሉት የእስራኤል ፓርላማ ጥምረት መፍጠር ቁልፍ በሆነበት በተበታተነ የፖለቲካ ስርዓት ውስጥ ለኔታንያሁ ሊኩድ ፓርቲ ብቻውን አብላጫ ድምፅ ማግኘት ቀላል አይደለም። እናም ቀኝ ዘመም ከሆኑ ትናንሽ ፓርቲዎች ድጋፍ ለመሰብሰብ መታገል እንደሚኖርበት በአማአሪቭ ጋዜጣ ላይ እየወጡ የቅርብ ጊዜ የህዝብ አስተያየቶች ይጠቁማሉ። ተመሳሳይ የህዝብ አስተያየት እንደሚያመለክተው ሃምሳ ዘጠኝ በመቶ የሚሆኑት እስራኤላውያን ለታጋቾቹ ምትክ በጋዛ ያለው ውጊያ አሁኑን እንዲቆም ይፈልጋሉ። ከተጠየቁት መካከል ግማሽ ያህሉ ማለትም 49 በመቶ ሁኔታ ናየው ጦርነቱን እየቀጠሉ ያሉበት ብቸኛው ምክንያት ት ለራሳቸው ፖለቲካዊ ጥቅም ነው ብሎ ያስባሉ። በእስራኤል ዲሞክራሲ ኢንስቲትዩት ከፍተኛ የምርምር ባልደረባ ፕሮፌሰር ታማር ሄርማን ሰውየው በጣም ጎበዝ የፖለቲካ ተዋናይ ነው ብለዋል። እንደርሱ የሰለጠነ ፖለቲከኛ በእስራኤል ውስጥ የለም፣ ነገር ግን መታመን ለኔታንያሁ ትልቅ ችግር ነው ሲሉ ያክላሉ። በስልጣን ወንበር ላይ ተጣብቆ ለመቆየት ብዙ ጊዜ ቦታውን የለዋወጠ የፖለቲካ መሪ በእስራኤል ዘንድ እምነት አያገኝም። በፕሮፌሰር ሄርማን የእስራኤል ዲሞክራሲ ኢንስቲትዩት በቅርቡ እንደሚለቀቅ በተገለጸ አዲስ የህዝብ አስተያየት መሰረት ኔታንያሁ እስራኤላውያን በሳቸው ላይ ሙሉ በሙሉም ሆነ በከፊል መተማመናቸውን ከመግለጽ አንጻር ከአምሳ በመቶ የዘለለ ድጋፍ አላገኙም። በአንዳንድ መንገዶች ፕሮፌሰር ሄርማን ቀደም ብሎ ምርጫዎችን ለማድረግ መወሰን ለኔታንያሁ ኢራን ከማጥቃት የበለጠ አደጋ ነው፣ ምክንያቱም በመካከለኛው ምስራቅ በስድስት ወር ውስጥ የት እንደምትሆን አታውቅም። በኢራን ውስጥ ያደረገው ወታደራዊ ቁማር ጥሩ ቢመስልም በቤንያሚን ኔታንያሁ ሳሎን ጥግ ላይ ሌላ ትልቅ የቤት ስራ አለ። በእርግጥም ጥቂት ተደራራቢ የቤት ስራዎች የጠቅላይ ሚኒስትሩን ሌላ የስልጣን ዘመን ተስፋ ሊያደናቅፍ ነው ብሎ የሚጠይቅ አይጠፋም። በዚህ ሳምንት መጀመሪያ ላይ ጉቦና ማጭበርበርን ጨምሮ በፖለቲካዊ ሙስና ኔታንያሁ በቀረበባቸው ከፍተኛ የወንጀል ክስ የነበራቸው ቀጠሮ ወደ ሌላ ጊዜ ተላልፏል። ጠቅላይ ሚኒስትሩ የጣበበ ጊዜ ነው ያለኝ በሚልና በልዩ የአስቸኳይ ጊዜ አዋጅ ማለትም በኢራን ጦርነት ምክንያት ከፍተኛ ፍርድ ቤት ችሎትን እንደገና ለማዘግየት ያደረጉት ሙከራ ባለፈው ሳምንት መጨረሻ ላይ ውድቅ ተደርጎ ነበር። ኔታንያሁና ደጋፊዎቻቸው በእርሳቸው ላይ የቀረበውን ክስ በፖለቲካ የሚመራ የውሸት ክስ አካል አድርገው በማቅረብ በተደጋጋሚ ሞክረዋል። ነገር ግን ከጊዜ ወደ ጊዜ ጽንፍ እየተሳሰበ በመጣው ማህበረሰብ ውስጥ ተቋሚዎች ኔታንያሁ የእጃቸው እንዲያገኙ ቆርጠዋል። ጠቅላይ ሚኒስትሩ የገጠማቸውን የሕግ ችግሮች ዘግይቶ ያወቁ የሚመስሉት ፕሬዚዳንት ትራምፕ ኔታንያሁ ታላቅ ጀግናና ጦረኛ ናቸው። የፍርድ ሂደታቸው በአስቸኳይ መሰረዝ ወይም ቢያንስ ቢያንስ ይቅርታ ሊደረግላቸው ይገባል ብለዋል። ይህን ያሉት ከቀናት በፊት የኢራን የተኩስ አቁም ስምምነት ከመጀመሩ በፊት ሊደናቀፍ ይችላል በሚል ስጋት የእስራኤልን ጠቅላይ ሚኒስትር በአደባባይ ያወገዙት የአሜሪካው ፕሬዚዳንት መሆናቸውን ልብ ይለዋል። ነገር ግን የትራምፕ የቅርብ ጊዜ የጣልቃ ገብነት በብዙ እስራኤል ዘንድ ጥበብ የጎደለውና የማይጠቅም ነው መባሉን ቢቢሲ ዘግቧል። የተቃዋሚው መሪ ያኢር ላፒድ በነጻ ሀገር ሕጋዊ ሂደት ውስጥ ጣልቃ መግባት የለበትም ብለዋል። በዓለም አቀፍ መድረክ ብዙ እስራኤላውያን ኔታንያሁ የጋዛን ጦርነት ሳያስፈልግ በማራዘም የእስራኤልን ዓለም አቀፋዊ አቋምና ኢኮኖሚያዊ ተስፋ ጎድተዋል ሲሉም ይወቅሳሉ። ምንም እንኳን ብዙ የቀድሞ ጀነራሎች የእስራኤል መከላከያ ሰራዊት በጋዛ ወታደራዊ ኃይል የቻለውን ያህል እንዳሳካ ይናገራሉ። ዓለም አቀፉ የወንጀለኞች ፍርድ ቤት አሁንም ጠቅላይ ሚኒስትሩና በቀድሞ የመከላከያ ሚኒስትሩ ዩ አፍጋላንት ጋዛ ውስጥ የጦር ወንጀሎችና ተቀባይነት ላይ ተፈጽመዋል፣ በኋላቸው ጥፋቶች ከስ የእስር ማዘዣ መውጣቱ አይዘነጋም። እስራኤል በሐማስ ላይ ባካሄደችው ጦርነት ከ ሺህ በላይ ሰዎች ተገድለዋል። የእስራኤል መንግስት ከኔታንያሁና ከጋላንት ጋር በመሆን ክሱን አጥብቀው ተቃውመዋል። በመጨረሻም አብዛኞቹ አስተየ ሰጫዎች በጋዛ ያለው ጦርነት በቀጠለበትና የእስራኤል ታጋቾች ሳይለቀቁ አዲስ ምርጫ በእስራኤል እንደሚጠራ መገመት ከባድ ነው ይላሉ። ነገር ግን ብዙዎች የጠቅላይ ሚኒስትሩ ተቺዎችና ተቃዋሚዎች ለአመታት ሁለት ኔታንያሁ አስፈላጊ አይደሉም እያሉ ቢቆዩም በእርግጠኝነት ቀጣዩ እርምጃቸው ምን ሊሆን እንደሚችል ግን መገመት እንደማይችሉም ተናግረዋል።